ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች፣ እንዲሁም ለዚህ ቻናል አዲስ የሆናችን ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ደግሞ ይዤላቸው የመጣሁትኝ ከዚህ ላይ እንደምታዩአቸው ከተብሎ የሚጠሩ ፊደላት ናቸው። የከቤተሰቦች ማለት ነው። ፊደሎችን አንድ ባንድ እናይና ፊደሎችን ካየን በኋላ ደግሞ በእያንዳንዱ ፊደል እንዴት አድርገን ቃላት መመስረት እንዳለብን በዛሬው ቪዲዮ የምናይ ይሆናል። እስኪ መጀመሪያ ፊደሉን እንቁጠረው። ይች ማን ተብላ ምትጠራዋ ናት? ከ ተብላ ምትጠራ ፊደል ናት። ከ ተብላ ምትጠራ ፊደል። ይችኛዋ ደግሞ ሁለተኛ ፊደል ኩ ተብላ ምትጠራ ፊደል ናት። ማን አልኳችሁ? ኩ ተብላ የምትጠራ ፊደል ናት። ይችኛዋ ደግሞ ሶስተኛ ፊደል ማን ብለን ምንጠራት ናት ኪ ብለምንጠራ ጠራ ፊደል ሶስተኛ ፊደል ኪ ተብላም ተጠራ ፊደል ናት። ይችኛዋ ደግሞ አራተኛ ፊደል ካ ብለምን ጠራት ፊደል ካ አራተኛ ፊደል ከከቤት ካ ብለምን ጠራት ናት ማለት ነው። ይችኛዋ ደግሞ ባለቀለበቷ አምስተኛ ፊደል ኬ ኬ ብለምን ጠራት ፊደል ናት ማለት ነው። ይችኛዋ ደግሞ ከከቤት ስድስተኛ ፊደል ክ ብለምን ጠራት ፊደል ከከቤት ክ ብለን ምንጠራት ስድስተኛ ፊደል ናት ማለት ነው። ይችኛዋ ደግሞ ከከቤት ሰባተኛዋ ፊደል ኮ ተብላ የምትጠራ ፊደል ኮ ተብላ የምትጠራ ፊደል። ስለዚህ ሰባተኛዋ ኮ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ በእያንዳንዱ ፊደል ደግሞ አላት የምን መሰረት ይሆናል ማለት ነው። ቤተሰቦች ወደ መጀመሪያው ፊደል ስንመጣ በከ የተመሰረቱ ፊደሎች ማለት ነው። ከዚህ ላይ እንደምታዩችሁ ምን ይላል? ከበሮ ይላል። ከበሮ አንድ ላይ ከበሮ፣ ከበሮ። ወደዚህኛው ስንመጣ ደግሞ ማን ይላል? ከሰረ ይላል። ማን አልኳችሁ? ከሰረ አንድ ላይ ከሰረ ከሰረ ወደዚህኛው ስንመጣ ደግሞ ከለለ ይላል። ማን አልኳችሁ? ከለለ አንድ ላይ ከለለ ከለለ። ወደዚኛው ስንመጣ ደግሞ ማን ይላል? ከበበ ከበበ ከበበ አንድ ላይ ከበበ ከበበ። ወደዚህኛው ስንመጣ ደግሞ ከብት ይላል። ከብት ከብት፣ አንድ ላይ ከብት ከብት። ስለዚህ በከ የተመሰረቱ ቃላቶች ከበሮ፣ ከሰረ፣ ከለለ፣ ከበበ፣ ከብት ብለን ቃላት እንመሰርታለን። በመጀመሪያ ፊደል ማለት ነው። አሁን ደግሞ በሁለተኛ ፊደል ኩ ተብላ የምትጠራው ሁለተኛ ፊደል እንዴት አድርገን ቃላት እንደምንመሰርት እንየው። ኩታ ይላል ኩታ፣ ኩታ አንድ ላይ ኩታ፣ ኩታ። ወደዚህኛው ስንመጣ ደግሞ ኩሬ ይላል ኩሬ፣ አንድ ላይ ኩሬ፣ ኩሬ ወደዚህኛው ስንመጣ ደግሞ ኩል ይላል። ማናልኳችሁ? ኩል አንድ ላይ ኩል ኩል። ወደዚህኛው ስንመጣ ደግሞ ኩባ ይላል። ማናልኳችሁ? ኩባ አንድ ላይ ኩባ። ወደዚህኛው ስንመጣ ደግሞ በሁለተኛ ፊደል የተመሰረተ ኩበት፣ ኩበት አንድ ላይ ኩበት ኩበት። ስለዚህ በኩ በሁለተኛ ፊደል የተመሰረቱ ቃላቶች ኩታ፣ ኩሬ፣ ኩል፣ ኩባ፣ ኩበት ተብለው ይጠራሉ ማለት ነው። ወደዚኛው ወደ ሶስተኛዋ ፊደል ስነት ደግሞ ኪ ተብላ የምትጠራው ፊደል ሶስተኛዋ ኪ። ማን ይላል? ኪሎ ይላል ማን አልኳችሁ? ኪሎ ኪሎ አንድ ላይ ኪሎ ብለን እንጠራዋለን ማለት ነው። ኪሎ። ወደዚህኛው ስንመጣ ደግሞ ኪስ ይባላላ። ኪስ ኪስ፣ አንድ ላይ ኪስ ኪስ። ወደዚህኛው ስንመጣ ደግሞ ኪቶ ኪቶ፣ አንድ ላይ ኪቶ ኪቶ ወደዚህኛው ስንመጣ ደግሞ ኪሳራ አንድ ላይ ኪሳራ፣ ኪሳራ አንድ ላይ ኪሳራ ብለን እንመሰረታለን ማለት ነው። ወደዚኛው ስንመጣ ደግሞ ኪሮስ ይላል ማናልኳችሁ። ኪሮስ፣ ኪሮስ አንድ ላይ ኪሮስ። ስለዚህ በኪ የተመሰረቱ ሶስተኛ ፊደሎች ኪሎ፣ ኪስ ኪቶ፣ ኪሳራ፣ ኪሮስ ብለን እንጠራለን ማለት ነው። ወደዚኛው ወደ አራተኛ ፊደል ወደ ካስንመጣ ስንመጣ አራተኛ ፊደል ወደ ካስንመጣ ስንመጣ ማን ይላል ካናዳ ይላል አይደል? ካናዳ ካናዳ አንድ ላይ ካናዳ ካናዳ። ወደዚህኛው ስንመጣ ደግሞ ካህን ካህን አንድ ላይ ካህን ካህን። ወደዚኛው ስንመጣ ደግሞ ማን ይላል ካሮት። አንድ ላይ ካሮት ካሮት። ወደዚህኛው ስንመጣ ደግሞ በካ የተመሰረት ፊደል ካሳ ይላል አደል? ካሳ አንድ ላይ ካሳ ካሳ። ወደዚኛው ስንመጣ ደግሞ ካሜራ ይላል። ካሜራ አንድ ላይ ካሜራ ካሜራ። እደግመዋለሁ፣ አራተኛ ፊደል ካ ተብላ የምትጠራ ፊደል፣ ካናዳ፣ ካህን፣ ካሮት፣ ካሳ፣ ካሜራ ብለን እንጠራዋለን ማለት ነው። ወደዚህኛው ስንመጣ ደግሞ አምስተኛ ፊደል ኬ ተብላ የምትጠራ ፊደል ባለቀለበቷ ምን ይላል ኬክ ይላል አደል ኬክ ኬክ አንድ ላይ ኬክ ኬክ ወደዚህኛው ስንመጣ ደግሞ ኬላ ይላል ኬላ አንድ ላይ ኬላ ኬላ ወደዚህኛው ስንመጣ ደግሞ ማን ይላል ኬሻ ይላል አደል ኬሻ አንድ ላይ ኬሻ ኬሻ ወደዚህኛው ስንመጣ ደግሞ ኬኛ ይላል አይደል? ኬኛ፣ ኬኛ። አንድ ላይ ኬኛ፣ ኬኛ። ወደዚህኛው ስንመጣ ደግሞ ኬ ን ያ፣ አንድ ላይ ኬንያ። ኬ ን ያ፣ አንድ ላይ ኬንያ። ስለዚህ በአምስተኛው ፊደል የተመሰረቱ ቃላቶች ኬ ኬክ፣ ኬላ፣ ኬሻ፣ ኬኛ፣ ኬንያ። ወደ ስድስተኛ ፊደል ክ ተብሎ የሚጠራው ፊደል፣ ወደ ስድስተኛው ስነድ ክ ተብሎ የሚጠራው ፊደል ማን ይላል? ክስ ይላል፣ አደለ? ለዚህ ላይ ክስ፣ ክስ አንድ ላይ ክስ፣ ክስ። ወደዚህኛው ስንመጣ ደግሞ ክፍል ይላል ክፍል አንድ ላይ ክፍል ክፍል። ወደዚህኛው ስንመጣ ደግሞ ማን ይላል? ክምር ይላል። ክምር አንድ ላይ ክምር ክምር። ወደዚህኛው ስንመጣ ደግሞ ማን ይላል? ክንፍ ይላል። ክንፍ አንድ ላይ ክንፍ ክንፍ። ወደዚህኛው ስንመጣ ደግሞ ማን ይላል? ክክ ይላል። ክክ ክ ክ፣ አንድ ላይ ክክ፣ ክክ። ስለዚህ በከከቤት ስድስተኛ ፊደል ክ ተብሎ የሚጠራው የተመሰረቱት ቃላቶች ክስ፣ ክፍል፣ ክምር፣ ክንፍ፣ ክክ። ወደዚህኛው ስንመጣ ደግሞ ማን ይላል ኮ ተብሎ የሚጠራ ፊደል ሰባተኛው ፊደል ኮ፣ ኮ ተብሎ የሚጠራው ፊደል ማን ይላል? ኮንሶ፣ ኮንሶ፣ ኮንሶ አንድ ላይ ኮንሶ፣ ኮንሶ። ወደዚህኛው ስንመጣ ደግሞ ኮላ ይላል ኮላ፣ አንድ ላይ ኮላ፣ ኮላ። ወደዚህኛው ስንመጣ ደግሞ ማን ይላል? ኮካ ኮ ካ አንድ ላይ ኮካ ኮካ። ወደዚህኛው ስንመጣ ደግሞ ማን ይላል? ኮት ኮት አንድ ላይ ኮት ኮት። ወደዚህኛው ስንመጣ ደግሞ ኮሶ ኮሶ አንድ ላይ ኮሶ። ስለዚህ ከከቤት መጨረሻው ሰባተኛው ፊደል የተመሰረቱ ቃላቶች ኮ ኮንሶ፣ ኮላ፣ ኮካ፣ ኮት፣ ኮሶ። እሺ፣ ቤተሰቦች በከፊደላት የመሰረትኳቸው ቃላቶች እነዚህን ይመስሉ ነበረ። ቀለል ቀለል አድርጌን የመሰረትኩላችሁ። በሌላ ጊዜ ቪዲዮ ስንሰራ እንዲደርሳችሁ ሁላችሁም ሳብስክራይብ፣ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ቁጥር በማንኛውም ሰዓት በመደወል በቴሌግራም በዋትሳፕ ታገኙናላችሁ ማለት ነው በሌላ ቪዲዮ ስትንገናኝ መልካም ጊዜ መልካም ቆይታ